ሰላም አለይኩም። ዛሬ በጣም ጠቃሚ የሆነ ምክር ይዤላችሁ መጥቻለሁ። ሐቅን ላለመቀበል የሚደረግ ጥረት፣ ሱብሓናላህ በጣም ነው የሚገርመኝ። አንዳንዴ አኽራ አለብን ጀነትን እንፈልጋለን እንዲሁም አማኞች ነን ብለን የምናስብ ሰዎች ላይ እንደዚህ አይነት ነገር ገኖ ይታይብናል። ምክንያቱም እኛ የያዝነውን አቋምና እኛ የያዝነው ባጢልም ቢሆን እራሱ እሱ ትክክል ነው ብለን ከማሰብና የእኛ ግሩፖች ትክክል ናቸው ወይም ደግሞ ከእኛ ግሩፕ ውጭ የሆነው ጠቅላላ ጥፋት ነው መጥፎ ነው ብለን ከማሰብ አንጻር ሐቅን ላለመቀበል በጣም ብዙ ርቀት ስንሄድ እንመለከታለን እንስተዋላለን። አይታችሁ ከሆነ የእናንተ የሆነ አቋም ይኖራችኋል። ያ አቋማችሁ ደግሞ ፈጽሞ የማትነቃነቁበት አቋም አድርጋችሁት ይዙትና ከዛ በኋላ ሐቅ ነገር ሲመጣላችሁና ያ ሐቅ ደግሞ እናንተ ከያዛችሁት አቋም ጋር አልገጥምላችሁ ሲል በፍጹም ይሄማ ውሸት ነው በማለት እንክዳለን፣ ክህደት እናሳያለን። አይታችኋል አለ ሶሻል ሚዲያ ላይ በጣም ብዙ ሰዎች ይከራከሩበታል። አንዱ የያዘው እውነታ ነው፣ ሌላኛው ውሸት ነው። ጥርጥር የሌለው እውነታ ነው። ታዲያ አንዱ መሸነፍ እየቻለ ለምድ ነው የማይሸነፈው? ወደ እውነታው ስንመለስ ነፍስያ ነፍስያናት እንደዚህ እያደረገችን ያለችው። በነፍስያችን መጀመሪያ ላይ ራሳችንን ከፍ አድርገን ቦታ ሰጥተነዋል፣ ሰቅለነዋል የምናስበው እኛ ካልነው ውጪ ወደ ውጭ መሆን አለበት ብለን እናስባለን። እንዲሁም የምናስበው እኛ ያልነው በጠቅላላ እውነት ነው። ውሸት ቢሆን እንኳን እውነት ነው። ጥቁሩን ነጭ ካልና አንዴ ነጭ ነው ማለት ነው። በቃ ነጭ ነው ብለን በምንከራከር ሰዓት ብዙ ጀምዓዎች መጥተው እንኳን አረ ጥቁር ነው ብለው ሊያሳምኑን በተለያየ መንገድ ቢሞክሩ እንኳን ፈጽሞ እንቀበላቸውም። ምክንያቱም ምንድነው እኛ የያዝነው ነው አቋም ትክክል ነው ብለን ከማሰብ አንጻር ማለት ነው። ልብ ብላችሁ ካሰባችሁት እንደዚህ አይነት ሐሳቦችን ዱንያዊ የሆኑ ክርክሮች ውስጥ ከሆነ ችግር የለውም አኺራዊ ሆኖ ወይም ደህንነትን የሚያጠፋባችሁ ጀሀነም የሚገባችሁ ነገር ቢሆን እንኳን የሚደረገው ነገር ነው። የሚገርመኝ ስብሓንላህ፣ እንግዲህ አስቡት እዚህ ዓለም ላይ የኖርን ያለነው አላህ ስብሓን ወተዓላ ጀነትን እንዲወፍቀን ነው። ሌላ ምንም ጥቅም የለም እዚህ ምድር ላይ የመኖር ጥቅም ማለት ነው አላህ እዚህ ምድር ላይ አኑሮን

ይሄንን አላለም፣ ይህንን ግን ብሎታል። ይሄ ሐቅ ነው፣ ይሄ ባጢል ነው፣ ይሄ ወደ እሳት ነው፣ ይሄ ወደ ጀነት ነው ተብሎ በሚነገረን ሰዓት እኛ መጀመሪያ ያለንበት ቦታን ላለመልቀቅ ስንልና ላለመሸነፍ ስንል እንዲሁም ላለመዋረድና የበታችነት ስሜት እንዳይሰማን ስንል ሐቅ ነገር ፈጽሞ ይሄ ሐቅ አይደለም ብለን እንከራከራለን ማለት ነው። ይህ ነገር ደግሞ መጨረሻው በጣም ሩቅ ነው ማብቂያው። ምክንያቱም አላህን እንድንሳደብ ሊያደርገን ይችላል። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ልንሳደብ የምንችልበት አጋጣሚ በታጋጣሚ ይፈጠራል። እንዲሁም ዑለማዎቻችንን ሁሉ እንድንሳደብና ከሃዲ ልናደርጋቸው የምንችልበት አጋጣሚ ሊፈጠር ይችላል ማለት ነው። ይህ ነው እንግዲህ የተያዘው ሶሻል ሚዲያ ላይ በኃይለኛ እየተራገበ ያለው እንደዛው ነው። የኛ ጀማዓዎች አሸናፊዎች፣ የዛ ጀማዓዎች ተሸናፊዎች እንጂ ሐቁ የቱ ላይ ነው ያለው? ጀነት የምታስገባው መንገድ የትኛዋ ናት? የእውነት ዛሬ የተነገረው ንግግር ሐዲስ ነው ቁርአን ነው ትክክለኛ ሐዲስ ነው አይደለም ብሎ ማስረጃን መፈለግ ሳይሆን እኛ ያለንበት አቋም ላይ ገጥማል ወይስ አልገጠመም እያልን ነው የምንከራከረው። እንዲሁም ደግሞ ሰርች የምናደረገው በዛ መንገድ ነው። እኛ መጀመሪያውኑም አላህ ስብሐነው ተዓላ እንዲህ ነው ብለን ያስቀመጥንበትን ቦታ እንዳይለቅ ስንፈልግ፣ በሌላ በኩል የሚመጡ ማስረጃዎችን በጠቅላላ እናወድማቸዋለን ማለት ነው። ይሄ መሆን የለበትም ወንድሞቼ፣ እህቶቼ። ልብ ብላችሁ ልታዳምጡኝ የሚገባው ነገር እኔ አውቃለሁ ብዬ ይሄ ሀቅ ነው ይሄ ባጢል ነው እያልኩ አይደለም። ነገር ግን አዋቂዎች ይሄ ሀቅ ነው

ያረፈላት ማለት ነው። ለዛች ሴት አስቡ፣ ሴት ናት፣ እንዲሁም ከሱ በታች ናት፣ በሱ ስር መገዛት ያለባት ናት። እሱ ንጉስ ነው፣ በሰዓቱ የሁሉም ሙስሊሞች መሪ ነው፣ አሚራል ሙእሚን ተብሎ የሚታሰብ ነው። ነገር ግን አንዲት ግለሰብ ተራ ተብላ የምትታሰብ እዛ ሴቶች ሰሃቦች መካከል የተቀመጠች ብድግ ብላ በመናገሯ የተነሳ ዑመር እዚህ ቦታ ላይ ተሳስቷል፣ እሷ ትክክል ናት በማለት የተናገረው ማለት ነው። ልብ በሉ፣ ሐቅን ለመቀበል የትም ቦታ መሄድ ይኖርብናል። ማንም ሰው የተናገረው ንግግር ይሁን ህፃንም ቢሆን እንኳን መቀበል ይኖርብናል። እንደዚህ ነበረ ታላላቅ ዓሊሞች። ዕውቀት ወይም ሐቅ ከውሻ መቀመጫ እንኳን ቢገኝ ሂጄ በመላሴ ማንሳት ካለብኝ አነሳዋለሁ በማለት ዑለማዎቻችን ትምህርት የሚሰጡን። ስለዚህ ለነፍስያችን አንደር ወዳጆቼ፣ ለነፍስያችን ባደርን ቁጥር ሸይጣን ነው የሚያሸንፈን። ወደ ጀሃነም ነው የምንገበው። አንዳንድ የሚገርማችው የሚገርማችሁ ነገር እኔ የምከተለው ሰውዬ እንዲህ ስላለ ይላሉ። ሱብሃንአላህ፣ ከባድ እኮ ነው እኔ

ያለው ማንኛውም ሰው ከሆነ አብሶ በዚህ ዘመን ያለ ሰው ከሆነ ሊሳሳት ይችላል። እሱ ተሳሳተ ብለህ አንተ ለምን ትሳሳታለህ? እሱ ጀሀነም ገባ ብለህ ለምን ትገባለህ? እሱ ሊገባም ሊያገባም ይችላል። የሆነ ሰዓት ተውበት ሊያደርግ ይችላል። አንተ ግን እሱን ተከትለህ ጀሀነም ብትገባስ? እንዲ አንተ ሊያድንህ የሚችለው እኮ ረሱል ሰለላሁ ዐለይሂ ወሰለም ናቸው። ከነሱ ውጪ አንተ ሊያድን የመጣ ማን አለ? እነሱ ነው ቅድሚያ መከተል የሚኖርብህ። እነሱ ነው ዕለት ተዕለት ኮቲ በኮቲ ልትከታተላቸው የሚገባው። ከጥርሶችህ መካከል ጠንካራው ጥርስህ የትኛው ነው? ይሄ ቀንጣጤ ጥርስህ ነው አይደለ? በዚህ በቀንጣጤ ጥርስህ ነው የረሱላህ